ሌብነቱን አቁሙ ነው። በስነ ስርዓቱ እንትን በሉ ነው። ከዚ ደግሞ የማያገባኝ ነገር ውስጥ እኔ አልገባም። ምን አገባኝ? የሚያገባ እኔ ጋር የሆነ ነገር ከሆነ አለ፣ ግን በተቻለ አቅም መንከር ነው። አንድ ጤነኛ የምትሉት የለም። ሁላችንም ጠፋተኞች ናል። ሁላችንም እኮ ሰዎች ናል። አሁን ብንበረብር ሁሉም ጋር ጥፋት አይጠፋ አይጠፋም፣ ግን የሚታየው ማን ነው? ለፍላፊው ጋር። የሚታየው ማን ነው? ተናጋሪው ጋር አንዳንዱ ይችልበታል። ተንኮል አድርጎ ተኩሶ አስተኩሶ ያ አተኳኩሶ የሚችሉ ሰዎች አሉ። ድምፃቸውን አጥፍተ ቦንቧቸውን የሚተኩሱ ሀገር የሚጨርሱ አሜሪካ ብላቸው፣ ኢንግላንድ ኢንግላንድ አሜሪካ ሳትሆን ኢንግላንድ። አሁን ኢንግላንዶች እንደዛ ናቸው። እኔ ምንም ነገር ብሮ አልተረጋገጥኳት ነው። እኔ ስረጋገጥ ሰምታችሁ ታውቃላችሁ። ከዚህ በፊት ከቤታየው ጋር

ወይም እንትን ብላ ትናገራቸዋለች እንጂ ችክ ብሎ የሚያዝ ግን ይሄ በቃ ጥሩ አይደለም። አንደኛ እኩያችን አይደለችም። አለቀ በቃ ተዋት። ከኩዮቿ ጋራ ከነኬዱ ጋራ እነ ኤልሻሪያ ኬዱ፣ እነሱን ሲጣሉ ገብቶ ችግሩን መፍታት እና ስትጣሉ ደግሞ ወደ ብር ለውጡት። አሁን ስትጣሉ ብር አርጉት። አሁን ቅድም አባታችን ቄሱ ገቡ፣ አባታችን ዳቆም ገቡ። አይደለም። ለምን የማያችን አምጠት ያስታረቃሉ ብዬ በጣም ተናድጄ ደንግጬ ነበር። ኪዱና ላይ እንትና ይጣረቁ ኪዱና ኪዱና ቤታ ይታል ያችን ግን ጥብሳችን ዶላራችን ናት ይመጣሉ ብዬ ደንግጬ ነበር፣ ምክንያቱም ብር ዶላራችን ናት። ጉቺ እንደ ሼር ላይክ አርጓት፣ እሺ ጉቺም ከፍታለች እኮ አያችሁ፣ አምስት መቶ ከፍታ ጉቺንም ሰብስክራይብ አርጓል። ጉቺ ግን ምርጥ ልጅ እንደሆነች ታ አያችሁ። አሁን ቅድም እስቲ እንደው ለሁለት ተናገሩ እዛ ውስጥ ከተናገሩት በሙሉ እጥር ምጥር ያለች የተናገረችን ጉቺ ሰምታችኋል፣ ሰምታችኋል። ጉቺ የምትገርም ልጅ እኮ ናት። አሁን ጉቺ ወደ ዩቲዩብ ትገሰታለች። በጣም ስማርት ናት። ጉች በጣም ስማርት ናት። እሷም አሁን የጆቧን ከፍታለች። ሄዱና ሰብስክራይብ አድርጉ። ከዛ ጉች ትሄዳለች ዩቲዩብ ላይ በጣም እሷም አሁን በባንክ ቀልድ የለ። የምን ባንክ ማሳብድ አይደለም። አይስ ዌር ማ እንዲሁም ታድጋለች። እቺ ጉጉ ማን ድንቄ። አሁን ወዴት ሄዱላችሁ ዛሬ? እግዚአብሔር ምስክሬ ነው። እኔ ዛሬ እያዳመጥኳ ሲ ቆጭ ብዬ በስነስርቱ እንዲገለል ብዬ እንዲህ ብዬ ነበር ወይኔ እንኳን እነዚህ ቁጥር የተደጋግመዋለች በቃ እኔ አልናገርም ትልና ደግሞ ግንፍል ሊልባት አይ ልቾ አይ ድንቅ ግንፍል ግንፍል ትላለች። እኔ በቱና በዝሆን ያለኝ በቱና ደግሞ አምስት ኢትዮጵያ አለ ቱና ቱና የሚል ዩቲዩብ ቅድም ለምን አላውጣም ብዬ አወጣው። ቱና በአማርኛ ሄዱ፣ ሰብስክራይብ ቱና አንድ ሺህ ከሞላ ለአንድ ሰው እንሰጠዋለን። አንድ ምርጥ ታለንት ካገኘ ሰብስክራይብ እያደረግን ቁጭ እናደርጋለን። ሴቶች ጎበዝ ጎበዝ ሲሆኑ እንሰጣችኋለን። የወረጎራችሁት እንድኛ እንሰራበታለን እና ዛሬ በጣም ያሰግ የተነጋገርነው ሚስጥር በሙሉ አወጣለሁ አለች ማለት ነው። ማድንቄ የተነጋገርነው ሚስጥር ማስታወሻችን ነው። ቱና ጎበዝ ከሆናችሁ እንሰጣችኋለን። ጎበዝ ታለንት ያላት ሴት ከሆነች እናስረክባለን። ምን ያደርግልና ዋናው ሰብስክራይብ ወይም ለክፉ ቀን ይቀምላል። ግን ልነግራችሁ ነው፣ ዛሬ ድንቄ ገባች ማለት ነው ድንቅ ገባችና ያው እንደ ልማዷ ዛሬ ከትላንትናና የተረፈ ፍርፋሪ ነበር መሰለኝ። እሱ አበላ ምስኪን አበሏላ በሙሉ ተለውጧል። አይስወርድ ጊዜ ነው የሚበላችሁ አበላሏ በሙሉ እኔ አሳዘነችኝ። ጠዋት አይ ዛሬ በግ አይደለም በግ አይደለም ዛሬ በግ አጎራረሱ ራሱ በቃ ይህ የሚያክል ሹራ እንዴ፣ እንትን ኢትዮጵያ ሰመራ አይደል እንደ አሁን

አረ ንፋት ያስፈልጋት አልጅቷ አረ ክፈችለ እሻ ሶጫት ና በረንዳ ላይ ያርጋት። ካበላሉ አበቡ ያሁን ለንደነ ጠላ ጫማ ድሮ ፓውር ነበራት። አይመሰበር አይመሰበር አይመሰበር አይመፍራት አይመመጣት ልጅቷ እኮ ገና አልመጣች። መች መጣች? አልመጣችም እኮ ብላክ ጎልድ ብላክ ጎልድ እኮ ትላትና ገና ገና እግሯን የገባው ይጅ ውስጥ መች መጣች? አልመጣችም እኮ። ቤታ ይ ሳትመጣ እንደዚህ ዓይነት ፍራቻ የዛሬ ውስጥ ከለል ያለ ደንግታለች። ደንግታ እንዲ ያረገሽ መች ተነካና፣ ገና ነው ገና። መች ተነካና፣ መቼ ስልጠናው ስለችላ ገና እኮ ነው። ገና አበላሉ ናይታችሁታል። እንትኑ በሙሉ አስጠላት። ቤት ውስጥ ያለው ምግብ አስጠላት። ሙዙንም ላከሪሰች። እዚህ ቤት ምግብ አይበላም አላሪች። ዛሬ እንደዛ እንዳሏጠች ማለት ነው። ምግብ አይበላም ውሰጅ። እዚህ ቤት እኮ ምግብ አይበላም። ኧረ

ሻምፓኝ ወለማ ማውጣት የማይቀር እርሱት። እኔ አሁን ቆይ አማራ ነኝ ብያለሁ እንዴ? እስቲ አስታውሶኝ ብያለሁ እንዴ? አማራ ነኝ ትናንት ብያለሁ። አማራ ነኝ ብላ አልኩ እንዴ? አልኩ እንዴ ትናንት አማራ ነኝ እንዴት አማራ ነኝ ብላ መጣች? አደለትሁነ አማራ ብ እንደ እኔ ራሴ እንዴ ትላንት ጠጅ ጠጥቻ አልኩ እንዲ አልኩኝ ራሴ። ምክንያቱም አንዳንድ አይታወቃችሁም። አላልኩኝም አላልኩም እኔ ተጋሩ ነኝ። ቤተሰቦች የፈለገ ሄዳለሁ ብዬ ከኦሮሞ ጋር አይደንቲቲ ስመለስ ሄጃለሁ። ተጋሩ ደግሞ ወደ ጎንደር መለሰ። አሁን ከጎንደር ደግሞ መጨረሻ ሰላሌ ላይ ሆኖ አረፈ። ስለዚህ ጎ ባክ አርገናል፣ ጎ ባክ አርገናል። ይ ናት አትቀላቂ። ያ እኛ የሀሳብ እንጂ የዘር ለም ችግራችን፣ ሀሳብ ነው ያጫረሰን። በሀሳብ ደግሞ ልልና ወደፊት ብላለን። የሚያሸንፍ ካለ መቶ ሺህ ዶላር የቱን ይሰጣል። አለቀ።

አናላይዝ የሚለው ላይ ከስር ላይ ያ ኤዲት የሚላል ቆረጥ አድርገሻል። ቀጥ ካልሆነ በዚህ ደግሞ ሄደው ሪፖርት ቱ አይባልም ነገር እኔ አያገባኝም። በመጨረሻ ደግሞ ቢላ ይዘሻል። እሱንም ቁረጪ አበርሽ ዛሬማ ዩቱብ ላይ ቢላ ማሳየት አይቻልም። በመጨረሻ ሀሀሙ ሚዛልኳችሁ እንድኔ ስትል አበስገበርኩ ደሞን በዚህ ደግሞ ሪፖርት ያደረግ ሊሉን ነው ነገር ያለ አካውንት እኔ እኔ ነገር ተሳስተሻል፣ ዩቱብ ጥሰሻል ያዘጋሉ ስን ብል ባለጌ እኛ የአንቺ ተዘጋ ማለት የኛ ቢዝነስ ተዘጋ ማለት ነው። ስለዚህ ቆርጠሽ አውጪ፣ ቆርጠሽ እሱን መጨረሻ ላይ ኤዲተር የሚለው ነግሪና፣ ዛሬ ቆርጠሽ አውጪ። ካልሆነ የዛሬ ወር እና ከሊያዘጋሉ፣ እኔ ማን ምን እንደሚያዘጋ ጠንቅቄ እነግርሻለሁ። እንዲም ደግሞ እኔ አሁን ደግሞ እዚህ ጋር ባሳይ የመሀል ጣቴን ቲክቶክ ያናቴ ላይ ይዘቃል። እሱንም ማሳይ ተሻል ቱርክዬ፣ ቱርክዬ ስት ሶስት ነገር በአንድ ቪዲዮ ላይ ጥርቅም ኤዲት አርጊ ወይ እና ሰካራ የት እንደምትገኝ በዚህ ዩቱቡን ሰራች ቅድም ወጣች አይደለ። ቦሌ ሮድ ጋር ነው የምታገኛት እዛ መገናኛ። ጠጅ ቤት የሚቀመቀምበት የለም ከቱቱ ጋር ጭብ አልኳቸው

ዛ የምናለት መሰላችሁ እኔ በአራት ቀን ሰርጀር እንግዲህ እንዲህ ብሏታል። ዮኒ እንዲህ ብሏታል። ስለ ሰርጀር ሊያሾት ጠይቀው ንግስት ማታይ የእውቀት ንግስት አታውቃት። ስሟ ራሱ ለመስት መስራት መጻፍ ማትች ቱርኬቱ የትኛው አፍንጫዋን የተሰራችበት ወገቧን የተሰራችበት አንዳችን ቤት ብቻ ነው ምታቀ። እሷ የምታውቀው የእኛ የዛ የዛ ቱርክ ስታንቡል ያሉትን የምንነበረ ሰፈሩ፣ እናቴ እኔም ራሱ ሄጄበታለሁ። እዛ ሄዳ ከሰውዬው በኩርት ፌስታል ተቀብላ

እንደምታቁት እንግዲህ ተመልካች ይፍረድ። ካሁን ካሁን እንደነብስ ያለው ወሬ ታወራለች ብንል፣ ካሁን ካሁን የሆነ ነገር ተናግራል። ዛሬ ማታ ዝግጅታችንን እናጠናክራለን፣ አንዳንድ ሪፖርተሮችን እናቀርባለን ብንል፣ ወዴት አፏ ተሳስሮ

አሁን ማንድ ቱቱ እየመጡብን ነው የምታያቸው። ቱቱን ምን አውቃለሁ፣ ስለ ዩቱብ አላውቅም ነው ምትል እሷ። የምታውቀው ሽሮ መሸጥ ነው። መጡ እኮ መጣች እኮ አልነገርኩሽም ታዲያ። አንቺንም እንዲያቃጠለሽ እኮ ምን? እሷ ብቻ ጉቺ የምትመጣ ነው? ተጨመረች ጉቺ። አምስት መቶ ጉቺ ሰብስክራይብ ይችልች። እሷ ትመጣና አጠቃላ ግምገማ የሚባል ነገር አለ ምክንያቱም የእናንተን የተጠናከረ ወሬ በልዕልቴ እንደመድመዋለን። ጥላትነት የለንም። ልዕልቴም ሰው ከሆነች ገንዘብ ካገኘች ጥላትነቱ አይቀራል። ገባሽ ከዛ የበላን የበላን ድሮ የዩቲዩብ ገንዘቦችን የበላን ከኋላ ልንሆንና ልጆቻችን ወደፊት ወደፊት። ሀ ለካ ልጆቻችን አልክ ልዕልቴ፣ ለካ እናታችን ናት። አይ እናታችን እናታችን እንዲትልና ወደ ሰላም እናምጣት እንጂ ትጨርስ ከዘለች እንዲትልና ልዕልታችን፣ እንዲትልና። የዛሬ ውሎ የዛሬ ውሎ ሻሩ ለብሳ እንዲህ እንዲህ ያለች ልዕልታችን። ስስቲ እንቁርቲም ትመጫለች፣ የማይቀር ነገር። እንቁርቲ ስራሽን ታቆሚና

ቁርቲ ቁርጤና እየጠባኝ፣ ለምን እኔ ብቻ? ለምን እኔ ብቻ? አያቶቻችን ጎረምሳ ከሳውዲ አረቢያ ታ ገቡ ብለን እኛ ነው በአንቺ ሌላ አንድ ዶላር እንሰራለን ማለት ነው። እንዲ ነው ኢትዮጵያ መንግስት ሁላችንን ሰብስቦ በኢትዮጵያ ብሮድካስቲንግ ላይ እንዲህ ነው። በቃ እየተሳሳባችሁ እየተሳሳባችሁ እየተሳሳባችሁ ትሄዳላችሁ። ሆነ እድሜ ለዩቲዩብ፣ ጉግል ነው የሚከፍለው። ከኪሳችሁ አታወጡ። ዋናው ተመልካቾቻችንን የሚያስደስት ጥሩ ጥሩ ነገር መናገር ብቻ ነው። ከእናንተ የሚያስቅ የሚያሳቅቅም ካላችሁ፣ የሚያሳቅቅም ጨምሩበት። ያ አዎ፣ ቱርክም ልንሄድ እንችላለን። እንዲህ እያልን ቱርክ ሄደን የሊያኑ ሹሞች በሙሉ ቀርጸን ልናመጣ እንችላለን። ምን ማን ያውቃል? እኔ ብቻ መጠየቅ ነው። ምን ችግር አለው? እጃችን ላይ አለ። ስሟ ማን እንደነበረ ብሎ እናውቃለን። ሼኩም አባታችን እኛ እዛ ታክስም ያሉት አባታችን ሲጠሩሽ ማን ብሎ እንደሚጠሩሽ በብሎ